እንዴት ናችሁ? ሰላም ናችሁ? ሆይ እኔ እግዚአብሔር ይመስገን በጣም ደህና አለኝ። እቼን አጭር መልዕክት ለሴት እህቶቼ በሙሉ ስተው በብዙ ኩራት ነው። እህቶቼ፣ እናንተ ቆንጆ እህቶቼ፣ ራሳችሁን ውደዱ። የተጣላችሁ ታረቁ። ክፍተት ፈጥራችሁ እርስ በርሳችሁ እልሃ ትያያዙ። ሴት እህቶቼ አምቴልንግ ስ በገዛ ገላችሁ የሚያገባው ማንም ሰው የለም። ማንም የሚያገባው የለም። ይህንን የምመክራችሁ በተለይ ነጋችሁ ልጆች ይኖራችኋል። ትልቅ ሰው ትሆናላችሁ ምናምን። ያኔ ይደብራችኋል፣ ዛሬ ላይ የምትሰሩት ነገር አሁን ዲቦራ ገሏን ሳይቶ አላሳየችም። እሷ እሷ አላሳየችም አላሳየችም እና ግን ወንድ ልጅ አብሮ ኃጢአት ሰርቶ ተኝቶ ዘሙቶ ምን ብሎ ይሄድና ኢየሱስ ጋር ጎትቶ በሰልፍ ነው የመጡት። አንድ ወንድ እና ይመስላችሁ ማዕት ወንድ እንድትገደል የተኛት በመሆኑ ናቸው እኮ የመጡት። ዞሮ አንድ ሰው አይደለም። ወንድ ክፉ ነው። በጣም ክፉ ነው። ክፉ ነው ወዳጅሽ እንዳይመስልሽ። ከስንቱ አንዱ መሰላችሁ? ወዳጅ ወንድ ልጅ ክፉ ነው። ክፉ ነው። ከጥቅሙ ጋር ነው ሁልጊዜ የሚሄደው። ራሳችሁን አትሞኙ ሴተቶች አትሞኙ። እራሳችሁን ውደዱ። አብሮ ዘሙቶ አብሮ ተኝቶ እሱን ኃጢያት አትስራ የተባለው እሱም ጭምር አይደል እ ገላውን አሳየኝ ገላሽን አሳየኝ ራቁትሽን ላኪልኝ ሲል እሱ ራቁቱን ሳይሆን ራቁቱን አላክም። እሱ ራቁቱን አልነበረም ገላ ላይ የተቀመጠው ሰውዬ አድርጎታል እሱ እናም እንትን ኃጢያቱ የሴቷ ብቻ ነው። በበሻ ሁሉ ነገር ኃጢያት የሴቷ ነው። እንዳንናገር አናት አናታችን ማለታችሁ ከሆነ እንዳይመስላችሁ እንዳይመስላችሁ ሰብለ አንቺ ኖርሽበትን ድሮ ባለየ ስለነበር ደግ አደረጉ ደግ አደረጉ። እኔ ማመልከው ይኸውልህ፣ ያንተ አያት ቅድመ አያት እናት አባት ሁሉ ባለየ ናቸው ነበሩ። አይ ዶንት ኖው ኢየሱስን ካላገኙ አሁንም ባለየ ናቸው። አም ሶሪ። እኔ ግን በኢየሱስ ደም ታጥቤ አዲስ ፍጥረት ነኝ። እህቶቼ ደግሞ ጌታ ይወዳቸዋል። ኃጢአተኛውን ሁሉ የሚወድ አምላክ አለ። እህቶቼን አበረታታቸዋለሁ። ክፉ ነገር አትስሩ ራሳችሁ መሳለፋችሁ አትስጡ። ወንድ ልጅን አምናችሁ ምንም ነገር አታድርጉ። ወንድ ልጅ ታማኝ አይደለም። አንድ ቀን ኮሽ ካለ ፊቱን ነው የሚያዞርብሽ። ፍርድ ቤት ነው የሚገትረሽ። ያገባሽው እንኳን የወለድሽለት ብዙ ዋጋ የከፈልሽለት ፍርድ ቤት ያቆምሻል። አምቴልኝ ይህን ነው የምነግርሽ። እንደ ሴት አይደለም፣ ወንድ ልጅ ክፉ ነው። ወንድ ጨካኝ ነው። ስለዚህ የኔ እህቶች ልካችኋል ወይ አድርጋችኋል ነገር ትላንት ባደረጋችሁ ሳትሰዘዙ ተማሩበትና ወደፊት መሄድ ብቻ ነው። ራስሽን ውደድሽ። በሆነ አንገታችሁ እንዳትሰብሩ፣ ቀና ሲሰድቧችሁ ብቅ በሉ። በቃ የተሰደባችሁለት ጓሪ እንዳትገቡ እንዳትደበቁ። አምቴልንግ የተሰደብሽለት ሰብረሽ ውጭ። የዛ ለታ የተሰደብሽለት ከተደበቅሽ ሁለተኛ አትውጭ። ዲፕሬሽን ውስጥ ነው የምትገቢ። ትበሳጫጅ። ፋይት ባክ ለራስሽ ራይት ራይት። አድርገሽ እንኳን ቢሆን ለራስሽ ራይት፣ ፋይት ባክ መብትሽ ስለሆነ ክፉ ነገር አታርጉ። ኃጢአትን አትስሩ። ያለጋብቻ ብቻ አትተኙ። ተኝታችሁ ከሆነ ትላንት ሌላ ቀን ነው። እኔ ላስተምራችሁ አምቴሊኒ እርድና አይደለም ይሄ፣ ከወንድ ጋራ ያለጋብቻ ብቻ መተኛት ነው ይሄ። መሸወድ መሸወድ እሺ፣ አታርጉት። ግድ የላችሁም። ባል ባለኝ ብሎ ሚስቴ ብሎ ከመጣና አንቺን ማስተዳደር ከቻለ እሱም ከአንቺ በልጦ አእምሮ ከአንቺ የበለጠ ከሆነ ሊድ ማድረግ የሚችል ከሆነ ማስተዳደሪያ ገንዘብ ካለው ለልጆች አባት መሆን የሚችል ከሆነ የባልነት መስፈርት የሚያሟላ ከሆነ ተደራደሪ ባልና ሚስት ለመሆን ማለት ነው ድሬስት እንዳትኘው ለምን ብለሽ ነው የምትተኝው ምን ስለሆነ ነው ወንድ ምን ስለሆነ ገንዘብሽን ተሰራልሽ አንቺም በሰለጠነ ዘመን ስራ ትሰሪያለሽ ጤነኛ ጤነኛ እስከሆነው እግዚአብሔርን የሚፈራ አንቺ ማስተዳደር የሚችል ሚስቴ የሚል ዩ አር ማይ ኩዊን የሚል ኪንግ ብለሽ ታስታገቢዋለሽ በቃ አለቅ አለቅ እና ይሄ ጌም የምትጫወቱ ልጆች ጥንቃቄ አድርጉ። ብዙ አውሬዎች ናቸው የሚያድኗችሁ። ወንድ ልጅ አዳኝ ነው አዳኝ ነው አዎ አድን ነው የሚይዙትና ወዳጆቻችሁ አይደሉም። ስዊት ስዊት ወርድ ስለወረወሩላችሁ ወዳጆቻችሁ አይደሉም። እራሳችሁን ጠብቁ። ተጠንቀቁ። እጅግ በጣም ብዙ የተከበሩ ወንዶች እንዳሉ አምናለሁ። ሁሉንም ጨፍልቄ ወንድ ልጅን በአንድ ላይ አላስቀምጥም። እጅግ በጣም ደግሞ የተከበሩ ዳራቸውን የሚያከብሩ፣ ሴት ልጅን የሚያከብሩ ለሴት ልጅ ዳውን የሆኑ እጅግ የሚደንቁ ወንዶች እንዳሉ ለእናንተ ክብር አለኝ እና ይህን ሴትን አዋርድሻለሁ። ትናንትና ስንቶቻችሁ ስንት ሴቶች ናችሁ አሁን ልባችሁ የተንጠለጠሉ በፍርሃት ያላችሁ ነናተኚ ካልመጣሽ ፎቶሽን ይላክሽልኝን ፖስት አድርጓለሁ። እንደዚህ አድርጊልኝ እንዲህ ካላደረግሽልኝ አዋርድሻለሁ፣ ፖስትዋለሁ፣ ይሄን አደርጋለሁ ብለው በድካማችሁ እየገቡ እናንተን የነሱ መጫወቻ ሊያደርጓችሁ እናትፈቅዱላቸው። እንደዚህ ካደረክ ህይወት አጠፋል። ለምን ምታጠፊ? ፎር ዋት ነው የምታጠፊ? አንቺ የመጀመሪያ ሴት ወይ እናንተ የመጀመሪያ አይደላችሁ። ሁላችንም ስተ እናቃለን። ሁላችንም የእግዚአብሔር ምህረቱ ቸርነቱ የኢየሱስ ደም ነው ዛሬ ምህረቱን ያቆመን ሰው ያደረገን ቀና ብለን ያወራነው ሁሉም እናቶቻችን አባቶቻችን አያቶቻችን ተፈጥፈጠው ወድቀው ተነስተው ነው ዛሬ ቀና ብለው ማንም። ስለዚህ አይ ላቭ ዩ ሶ ማች በጣም ነው የምወዳችሁ እህቶቼ። ደግሞ ቆንጆች ናችሁ። የተጣላችሁ ታረቁ። ቢፍሬንድ ፋራት ሆኖ አትበሻሸቁ። ሴት ልጆች የራሳችሁ የሆነ ግሩፕ ይኖራችሁ፣ አንድ ጓደኛኖች ሆኑ። ተጣልታችሁ ከነበር በቃ የተጣላ ሰው አይጣ አይሰዳደርም ይህ መሰዳደር መበሻሸት የፋራነት ነው እና አራዶች ሁኑ። በጣም ሁላችሁም ታምራላችሁ፣ ቆንጆዎች ናችሁ። እኔ የእናንተ ታላቅ እህታችሁ ለአንዳንዶቻችሁ ለአንዳንዶቻችሁ ደግሞ እናት ነው መሆኑን አይ ላቭ ዩ ሶ ማች ወዳችኋለሁ። ብዙዎቻችሁ ጎበዞች ናችሁ። ብዙ ነገር ማድረግ ትችላላችሁ፣ ብዙ ነገር መስራት ትችላላችሁ። ዩዝ አድርጉት አሁን ያላችሁበትን ታይም ይሄ ቀን ይሄ ጊዜያችሁን አታገኙትም። ይሄ ፕላትፎርም ይቀየራል። ስለዚህ በዚህ ፕላትፎርም መጥቀም ተጠቅማችሁ ነጋችሁን ተመልክታችሁ የሆነ ነገር ለመስራት የሆነ ነገር ለመያዝ ቢስማርት። እሺ፣ አይኖቻችሁን ክፈቱ። በዚሁ አጋጣሚ ዲቦዬ በጣም ነው መወድሽ። እኔ ቆንጆ እንትን እንዳትሆኝ እንዳትበሳች አንቺ፣ በተደጋጋሚ ይሰድቡሻል ያዋርዱሽ ይፈልጋሉ ምናምን አይቻልም። ከዚህ ፊትም ስታለቅሽ እኔ ቆንጆ ምንም እንዳላደረግሽ እኔ ባላቀሽ እንኳን ባወራርሽ፣ ያስታውቃል ጨዋ ሴት እንደሆንሽ። የኔ ቆንጆ ደግሞ ቆንጆ ይን ሽ የኔ ማር አይላቭ ዩ። እሺ፣ ውድድ ነው ማደርግሽ። ተባረኩልኝ። ጌታ እሱ ዘመናችሁን ይዋል። ደግሞ ተሰብሰባችሁ በጌታ እንደምትሆኑ ዋን ዴይ እና አብረን እንደምናመልክ እርግጠኛ ነኝ። ወዳችኋለሁ፣ ማይ ቢውቲፉል ሲስተርስ። ያበሻ ሴት የምትቀኑ ማለት አሁን በውስጥ መስመር የጻፍሽልኝ ሴትዮ ቤታን ወዳታለሁ። ምትሞቺም ከሆነ ሙቺ እወዳታለሁ። ጌታ ምሕረት ያድርግልሽ።